ናኦል አደይ ናት አታሎ፣ ሁለት ሴት ስለሚያስፈልገው ብቻ። ዛሬ የመጨረሻ ቀኗ ነው። ልዱ ትሞታለች፣ እኔን ካልወሰድሽኝ እና ከዚህ ክፍል ካላወጣሽኝ ይገሏታል ብሎ ደካማ ጎኗን በመጠቀም እዛ ክፍል እንድትከፍትለት አድርጎ ይዟት ሄዷል። ልዱና አደይ ከዚህ ወጥመድ ውስጥ ያመልጡ ይሆን? ዴብ እና ባርኮትም እነሱን በመፈለግ ላይ ይገኛሉ። አሁን ደግሞ የአደይ መጥፋት በጣም አሳስባቸው ይገኛል። ናኡል ሊዲያን ውስጡ ካገተበት አንዲት ነገር ትንፍሽ ስላለው ብትይ መጨረሻሽ በዚህ ነው የሚሆን እያለ በቢላዋ ሲያስፈራራት ነበር። ቤዛና ፍቅር ቁጭ ብለው ስለ ናኡል እያወሩ ነው። ከናኡል ጋር እንዴት ነው የተዋወቅሽው መቼ ነውስ? ብላ ቤዛም ጠይቃታለች። ሉዱስ የት ነች? የት እንዳለች ምንም የማውቀው ነገር የለኝም። ይህን የሱ ለአንዱ አረብ ሽጧት ይሆናል ማለት እንዴት ልታውቅ ይቻለሽ? የተዋወቅ ነው ኮሌጅ ተማሪ እያለው ነው። ከዛ የሆነች ልጅ ጋር በጣም ይጨቃጨቅ ነበር እና እኔ ደግሞ አንድ ቀን ቪዲዮ ቀረጽኩት። ከቀረጽኩት በኋላ ነው ተዋውቃችን። ያቺ ልጅ እስካሁን አልተገኘችም። የት እንዳለች ምንም የሚታወቀው ነገር የለም። ናውልን በጭራሽ ልታውቂዋችኝ። ወደዚ ቤት ከመጣ በኋላ እንዳለ እኔ የተቀየረብኝ። ፍቅር ስለ ናውል አደገኛ መሆኑን ለቤዛ ነግራት አለች። ቤዛ እሱን ተይው ለኔ ብላም የሆነ ነገር አሰማቻት። ያህ ተስጁል ምን ይሆን? ንጉስና ዳይመንድ መንገድ ላይ ቆመው እየወሩ ነው። ልዱን እና ግዛት ወይስ ደግሞ የራሳቸው ጉዳይ እያሉ ነው። ንጉስ ነገሩን ለማገዝ እና ፈቃደኛ ሆኖ ለመርዳት እሺ ብሏል። ዳይመንድ ግን እኔ ምን ሊሰራልኝ ነው? እነሱ ካላመሰገኑን ሁሌ ዝቅዝቅ የሚያደርጉን ከሆነ ምን አገባኝ ከነሱ ሥራ ውስጥ የሚገበው? ለባህል እየሄድኳ የድቋላሽ አላሽቀብጥም። ማንስ ሊያመሰግነኝ ነው ብሎ አረዳም ብሏል። ንጉስም ይህን የፍቅር ናት ላገጠቻት እያለ ነው። ዳይመንድም ቆይ እኔ ግራ ግብት ያለኝ የአዳይ አፍቃሪ ነው ወይስ ደግሞ የፍቅር በማለትም ጠይቆታል። ፍቅር ፍቅር ሲል እንግዲህ ዳይመንድ የቅናት ስሜት እየታየበት ነው። ፍቅርን የወደዳት ይመስላል። ንጉስም አረ ፍቅር በጭራሽ አትመቸኝም ብሏል። ያው ስትጨነቅ ጊዜ ነው። ዳይመንድ ከዚህ በኋላ ለማንም አላሽቀብጥም አንተ ማገዝ ከፈለግ ጉዳይህ፣ ደግሞ አዳይንም ተዋታት ብዬ ስንት የነገር ያለው እያለ እየመከረው ነው ልጅቷን እራሳቸው ይፈልጉ እራሳቸው ይወጡበት። ደግሞ እኮ እንዳይጠረጥሩም ብለን ነው ለምሳሌ ፍቅርንም አግተናታል አዳይንም አግተናታል። አሁን ላይ ጠረጥሩንም እንግዲህ ፍቅር ፍቅር አትበልብኝ፣ ወይስ ደግሞ ፍቅርን አምጠቻ ልዳርለህ ይለዋል ዳይመንድ። ቤዛና ፍቅር አሁንም እየተዋዩ ነው ከዛ ሳለቻት የሆነ ጊዜ በጣም ደበደባት ነበረ። ያኔ ቪዲዮ ቀረጽኳቸው። ያ ቪዲዮ ከኔ ጋር ነበረ። ከቅርብ ጊዜ ወዲህ ግን ከማን ጋር እንደሆነ አላውቅም። እሱን ተይው። ለእኔ ማለት ከአንቺ ጋር ነው። ግን ልዱን በዛ ቪዲዮን ያሳገትሻት አንቺ ነሽ። እሷን ማሳገት ፈልጌ አልነበረም። እና ማንን ነው? ስለ እሷ ምንም የማውቀው ነገር የለም። አደይ ተደብቃ እያንዳንዱ ንግግራቸውን ሰምታለች። በዛም ቪዲዮ እኔ ጋር አለ፣ እንስማማና አብረን እንስራ ትላታለች። ነገር ግን እኔ አላምንም ፍቅርም ቤዛ ይህንን ነገር ከያዝን ለባርኮትና ለዴብ ተናግረን እሱ እነሱ እናሳስረዋለን አለች ፍቅርም እኔ ፍቅር ነኝ ምንም ግድ አይሰጠኝም ብላለች ቤዛ ፍቅር ልትጠቀምባት እየሞከረች ነው አንቺ ግን ምን ነበር የተስማማሽው ከናኡል ጋር እሱን ተይው አንቺም እኮ ከናኡል አትሻይም መጀመሪያ የናኡል ስራ እየለቀ ከዛ የሚመንጭ ጉዳይ ልዱ አስወጣኝ እያለች እየጨዋች ነው ከዚህ ምን ፈልገ ነው ገና አደ የለም ለምን አመጣችኋለሁ አዳይ እንኳን ቀላል ናት፣ ግን ትንሽ ከበድ የምትለይ ለምለም ትሆናለች። እንዴት አንዲት ሴት ለእኔ ብላ ከዚህ ህይወት ውስጥ ገብታለች። ለእሷ ስንማረገ ሁሉ ብሌን ትባላለች። እሷን ለማግኘት ስናው ግዴታዬ ነው፣ ተገድጀ ነው እና ይህ ከኔ ጋር ያገናኘዋል። ብሌን ማለት ሁሉ ነገር የነበረች እናቴ ታማ ለማሳቀሚያ ለማሳከሚያ ገንዘብ እሷ ነበረች የምትልክልኝ። እሷ ከዚህ ስራ ውስጥ ገብታ ስለነበረ አረቡ በሚሰጣት ገንዘብ ነበርና ስትጠቀም የነበረችው። ነገር ግን እናቴ ልትታከም እና ልትድን አልቻለች፣ ሞተች። እናቴ ከሞተች በኋላም ገንዘቡን እያንዳንዱ ትሰጥ የነበረ ትልቅ ነበረ። ከዛ በኋላ ግን ድራሿ ጠፋ። አረቡ አግብቶ ወስዷታል። እሷን ለማግኘት ነው ስራ የምሰራው። ከዛ በኋላ ሴቶችን እየሰበሰብኩ እሷን ለማግኘት ስል ለአረቡ ሸጣለሁ። ፍቅር ጋር ምን አገናኛችሁ? ፍቅር እየቀረጸችው ቪዲዮ ነበርና በዛ ለፖሊስ እሰጥ አለው እያለች እያስፈራራች ነበረ። ቀርጸኛለች ይህንን ስራ ትሰራለች እንዴ? አይ እሷ ሰረው ብሌን ገንዘቡን ታስገባልኝ ነበር። ብሌን ያደረገችውን ነገር ለመመለስ ነው እሷንም ለማግኘት ነው። በጣም ነበር የማወዳት የማፍቅራት። በጣም ብዙ ነገሮችን አስፈራርታኛለች። ፍቅር ብሌንን ለማግኘት ስሌን ነገር ስለማደርግ ይቅርታ አድርግልኝ እያለ እየተናዘዘ ነው። ልዱም ታዲያ እኔ ለእሷ ስትለን መስዋዕት ማድረግ የለብህም እያለችው እየለመነችው ነው። እሷን ማግኘት አለብኝ። ተገድዳ ነው፣ አይገባችሁ። በፍላጎት አይደለም። አረቡ ግን ሰላሳ ሙሉ ሴቶች ምን ሊያደርጉልን ነው? እሱም ለሰው ነው የሚሸጣቸው። ከዚህ በፊት እኮ አረቡ ገና ነው አልመጣም፣ ስልሽ የነበረው ለዚህ ነው። ምክንያቱም አሳልፌ የመስጠት አልፈለግኩም ነበር እያላት ነው። ናኦል ለልዱ በጣም አዝኖላት እንግዲህ መቶ። አረቡ ግን ደግሞ አልመጣም እያለ ቀነ ቀጠሮውን ሲያስረዝም ነበር። ከዚህ ጋር ናኦል የጥፋተኝነት ስሜት እየተሰማው ይመስላል። በሌላ በኩልም ደግሞ ተገዶ ነው ለሚወዳትና ለሚያፈቅዳት እህቱ ማለት ፍቅረኛ ሴት ነው እንጂ ይህን ነገር ማድረግ ፈልጎ አልነበረም። ይሄ አንድም ያሳይበታል። ቢሆንም ልጁ እየተለማመደችው ትገኛለች። እኔ የልጁን ማከፈታኝ ሲጀመር አንቺን አልነበረም የፈለግኩት ፍቅርን ነው ብሏታል። ታዲያ አደይ ልታሰራት የነበረው ይህን ስራ ነው ስትለው አዎ ብሏል። ማታ ትሄጃለሽ ብሏትም ወጣ። ቤዛና አደይ አንቺ አደይ አንቺ ኮተት ጠግበሻል እያለች ማመነጫጨቅ ጀመረች። አደይም ተገብረች ብትኖር ይሻለሻል፣ እኔ የባርኩት ፍቅረኛ ነች ብዬ ብዙ ነገሮችን ሸፍኛ ዝም ብዬሻለሁ ያለበለዚያ ግን እንግዲህ ስራትሽን አስይዝሻለሁ እያለች ነበር። አንቺ ምልት ልታረጊ ነው ብላ ቤዛን በጠፍ ወደ ትላ ስትላ አደይን አደይ እጇን ለቀም አድርጋታለች። በዚህም ቤዛ በጣም ተናዳ ነበር። ከዛ አደይ ደግሞ ወጣች፣ ፍቅርም መጣች እና አደይ አደይ ማለት ጀመረች። ወደ ኬጭን ስትሄድ ቤዛ ነች፣ ይች አደይ እኮ በጣም የጠገበችው ምንም እኮ እየታዘዘችኝ አይደለም ብላ ነገሩን ታቀጣጠረዋለች። ፍቅርም እሱን ለእኔ ተይዋለች እና ወጣ ሄደች። ባርኮት እና ዴብ ካፌ ናቸው ናውል ምን አርጎ ይሆን? ተመሳሳይ ነገር አለ። ቤዛ ደወለች እና ነው የምነግራቸው ነገር አለ ብላ ወደ ቤት እንዲመጡ፣ አድርጋቸዋለች። እርግጠኛ ሁና ነው የነገረች የጠረጠረችው ነገር አለ ይላል ባርኮትም ዴቭም። ባርኮት እንደ ይቅርታ አድርግልኝና የፍቅር እጅ ካለበት እኔ አሳልፌ እሰጣታለሁ። ባርኮትም ምንም ምረት የብትሆንም እኔ አሳልፌ እሰጣታለሁ፣ ችግር የለውም እያለ ነው ናውልና። ልዱ አንተ ሰውዬ እያመሃል እንዴ? ሁለትን የፈለግከው እንዴ? ሁለት ከፈለግ ሌላ መጣለው፣ ለአሁኑ ግን አንድ ነው ያለችው ቃል ገብቶልኛል። ልጅቷ ልጅቷን ለማናገር እሺ ብሎም ስልኩን ይዘጋዋል። ልጁም አሁንም አላሳዘንም እያለች እየለመነችው ነው ናውልና እና አደይ አደይ ቤቷን እያጸዳች እያለ ናውል ይመጣል እና ማንም በሌለበት አደይ ይላታል። በጣም ትደነግጠና ተርበተበታለች። ፍቅርና ቤዛ የሉም እንዴ አይ አይ አላቅም ትላለች። ዋርኮት እና ዲብስ ብሎ ቢጠይቃትም አሁንም ተርበተበተች። ወደ ክፍልም ከሄደ በኋላ ተከታትሎ ሄደች። ዳይመንድ እና ንጉስ መንገድ ላይ ቁጭ ብለው እየተጫወቱ ነው። ራስ አመምከኞችን እያለው ነው ንጉስ በወፈር አይደለም ይላል ዳይመንድ ፍቅርና ቤዛ እየመጡ ነው በመንገድ ዘወር በሌለኝ ህፃን አለችው። ከዘው ተጫወቱ። ቤዛም ቆይ ፍቅር ግን ከምን አይነት ልጆች ጋር ነው የምታገናኘኝ አለቻት። እነዚህ ደግሞ የምታቂያቸው ችግኝ አለችው ደመቀን እሱም በህር ዛፍ እያለች ብቻ በጣም ብዙ ነገር እየተመላለሱ ነበረ። ጓደኛች ደግሞ ማነች ሲላት ንጉስ ጓደኛ አይደለችም ነው ያለችው የባርኮት ፍቅረኛ ነሽ በማለት ትመልሳለች ፍቅር። ዳይመንድም ይህ ባርኮትም ማንቹ የሚወት ሆነች ነው እንጂ አይምረሽም ነበር። ታዲያ ይቺ ፍቅረኛ ከሆኖች ለምንድን ነው ከአደይ ስር ስር የሚለው ብሎ ተናግሯታል። የኔ ወንድም ነው እንደዚህ ስርስራ የሚለው ከፍታፍ በማለትም እዝም እንዲል አስድርገዋለች። ዳይመንድም በጣም ናፍቄሻ አለው አይደል ለምናፈኩሽ እያለ መጫወት ፈልጎ ነበረ። ፍቅር ግን ምንም አይነት ፊት አልሰጣችውም። ይልቅ ከዚህ ጋር አደይ እኮ አይደለም የጠፋችው ልዱ ናት ብላም መለሰች። ንጉስ አደይ እንዴት ነች ብሎ ሲጠይቅ ከረፋፍ በማለትም ተሳደበች። ቆይ ናውልን ልንጨርስ እናሳያችኋለን እያለች ነው። ንጉስም በጣም ተናዶ ነበረ። ዳይመንድ ፍቅር ስትሆንማ ዝም ትላለች፣ ምንም አይነት መልስ አትሰጠውም እያላት ይገኛል። አዳይም ናውልን ክፍሉን ቆልፋበታለች። ልዱን ያደረጋት የት ነው ንገረኝ፣ ያለዛ ለፖሊስ ነው የምነግረው ወይ ደግሞ ነባርኮቱን ጠርች እንዲነሱ እንዲያስ ተፈልፎ አድርጋለሁ እያለች ቤቱን ቆልፋ ስታስፈራረው ነበረ ነገር ግን ናኦል ደግሞ ባክሻ አዳይ ክፈቹ ከኔጋር አይደለችም ገድያት አለው ምናም ብሎ አባብሎ እንድትከፍተው አድርጓታል። እሺ ልዱ ከኔ ጋር ነች፣ ወደ ፖሊስ ግን አልሄድም፣ ግን ከዚህ ክፍል ካልወጠው ትሞታለች፣ ይገሏታል ብሎ አስፈራራትና አዳይም አልም እሽ እነማናቸው የሚገሉት ንገረኝ፣ ቦታውን ብትለው አላምነም ስትለውም ካላመንሽ ያብረን እንሂድና ታያታለሽ ብሎ አባብሎ ነበር ይዟት ሄደው። ዛሬ የመጨረሻ ቀን ነው አለ፣ ያለዛ ትሞታለች። ባርኮትና ዴቭም ወደ ቤት ተመልሰዋል። ቤዛም ወጣች? ቤዛ ምንድን ነው የጠራሽን ንገሪኝ እንጂ የፈለግሽውን ነገር ሪከርድ አሰምታችኋለች። ያ ሪከርድ ግን ምን ይሆን? ዴቭ በጣም እዛት ጎርሷል። ሪከርዱን ከሰማ በኋላ ልዱን ገደላት ቆያናውል የት ነው እያለ ፍቅርም ወደ ሳሎን ስማጣ የት ነው በማለት ጠይቋታል። የናውል ቤት የት ነው አሳይ በማለትም አንገቷን ንቅ አድርጎ ይዛታል ፍቅርን። ፍቅርም እኔ ምንም ማቀው ነገር የለኝም አለች። ታዲያ ምንም ነገር ሳታውቅ ነው እንዴ? አንዴ ቤቱ ተቃጠለ ምን ይሆን እያልሽ እዚህ ቤት ያመጣሽው ብሎ በጣም ሲነገራት ነበር። ባርኮትም የትንሽ በማለት ጠይቋታል። ፍቅር ግን አላውቅም አለችው። በእርግጥም ፍቅር ምንም የምታውቀው ነገር የለም፣ ግን ደግሞ ቤዛ ብዙ ነገሮችን ታውቃለች። አደይም ወደ ልጁ ከታገተችበት ሄዳ እቅፍ አድርገቻት፣ አደይ እባክሽ ዚያዝ ውጪ። ናውልም እቅፍ አድርጋ ስለነበረ ፈንገል ላደረጋት፣ ስምምነታችን እኮ እንደዛ አልነበረም። ይቅርታ አደይ፣ እኔ ግን ሁለት ሰው ያስፈልገኛል ይላታል። ማለት ልሸጠን ነው? ነገሩ አልገባሽም? ትል እና ልዱ የተፈጠረውን ነገር ተነግራታለች። ብሌን የምትባል አብሮ አደግ ጓደኛ ነበረች። ጉዳዩን በአጭሩ አስረዳቻት። ልዱ አመሰግናለሁ አደይ አለቻት። ቤዛ ምን አዲስ አለ ስለ ልዱ ትላለች። እኔ የማውቀው ምንም ነገር የለም። ናኡልም በጣም ያሳዝናል እያሉ ነው አደይና ልዱ። እንዴት መጣሽ በማለትም ስጠይቃት፣ አታሉ ነው ያመጣኝ። ናኡልም በሉ ልብስ ቀይሩ ይልና ፌስታል ይሰጣቸዋል። እረ እባክ እያሉ የለመኑት ነው። ሌላ መፍትሄ አለ አለችው። የለም ይላል። ለምለም እና ኤላ ወደ ቤተሰቡ መጥተው ነበር እና እንዴት ዋላችሁ? ምን አዲስ ነገር አለ ብለውም ጠይቀዋል። ምንም የለም ትላለች። ፍቅር የምታውቂው ነገር አለ አልተባልሽም እርጅናው እንጂ ያልሽን ይላታል የለም። በቃ እናንተ አውሩ እኔ እስኪ አዳይን ልያት ብላ ለምለም ወደ ውስጥ ገባች። ኬችን ስትሄድም የለችም። ወደ ክፍሏ ስትሄድም የለችም። መጣችና መጨረሻ ላይ ፍቅር አዳይ የት ናች ብላ ስትጠይቃት ክፍሏ ውስጥ ተጋድማ ይሆናል እንጂ በማለት መለሳለች። የለችም ማለቻት። ሁሉም ፍቅርን ትክ ብሎ ሲያዩትን የምንም ማውቀው ነገር የለም ብላ ቤዛ ተናገሪ እንጂ ብላ ጥላቸው ብድግ አለች። ናኡልም ስልክ ደውለና በቃ ሁለቱም ሴቶች እንግዲህ ተዘጋጅተዋል ብሎ ለባለ ሀብቱ ደውሎ ተናግሯል። እነ ፍቅር የዱናት ይሆን አዳይ እና ሌዶን ድራማ ብዝን የተቋጨ ሰላም፣ ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ስብስክራይብ በማድረግ ተቀላቀሉ ያለው በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።